የዛሬው እንግዳችን አዩብ ኢብኒ ሙስ ኢብኒ ራዚኽ ኢብኒ ዒስ ኢብኒ ኢስሓቅ ኢብኒ ኢብራሂም በመባል ይታወቃል። እናቱም የነቢዩላህ ሉጥ ልጅ ስትሆን፣ ባለቤቱ ደግሞ ራሕማ ትሰኛለች። የነቢዩላህ ዩሱፍ የልጅ ልጅ ናት። ይህ ነቢይ በጣም የሚገርመው ዙሪያው በነቢያት የታጠረ ነው። ራሱ የነቢያት የልጅ ልጅ ሲሆን፣ ሚስቱና እናቱም ከነቢያት ልጆች ናቸው። ይህ ነቢይ የዘርሐረጉ በከበርት ቤተሰቦች የተከበበ ከመሆኑም ባሻገር ዱንያ ላይም አላህ ሪዝቅን ሰፋ አድርጎለት ነበር። አዩብ ዓለይህ ሰላም የብዙ አገልጋዮችና የብዙ ማሳዎች ባለቤት ብቻ ሳይሆን እጅግ በጣም የብዙ ልጆችም አባት ነበር። አዩብ ዓለይህ ሰላም በሀገሩ ካሉ ባለ ሀብቶች ውስጥ በደግነቱና በለጋስነቱም የሚታወቅ ምርጥ ነቢይም ነው። ይህ ነቢይ አላህ በቸረው ሀብት ወላጅ አልባዎችን ባል የሞተባቸውንና ድኾችን ብቻ ብቻ ሳይሆን ሰብስቦ የሚመግበው ማንነታቸውን የማያውቃቸውን መንገደኞች ሳይቀር የማዕዱ ተቋዳሽ ያደርጋቸው ነበር። አዩብ ዐለይሂ ሰላም ከዚህ መልካም ስራው ጎን ለጎን ዘውትር ከሚተከብራቸው ተገብራቸው አምልኮዎች ውስጥ በውብ ድምፁ ለጌታው የሚያሰማው ውዳሴ ይገኝበትም ነበር። በዚህም መሰረት የሱን የውዳሴ ድምፅ መላእክት እየተሰበሰቡ ያደምጡለትም ነበር። በዚህ ሁኔታ ቅናት ውስጥ የገባው ኢብሊስም አዩብን ዐለይሂ ሰላም ለመበቀልና ከጽናት ማማ ላይ ለማውረድ አዩብ እውን ታማኝ ባርያህ መሆኑን ለማረጋገጥ እኔ ነሱ ላይ ሾመኝና ከፈተናዬ ገመድ ላይ ሲወድቅ ላስመልክትህ ሲል ኢብሊስ አላህን ጠየቀው። አላህም የጠንካራ ባሪያውን የጽናት ጥንካሬ ያውቃልና የአዩብን ዐለይሂ ሰላም ደረጃ ከፍ ሊያደርግ ለኢብሊስ አዩብ ላይ ስልጣን ሰጠው። ለፈተናም አስመቸው። ኢብሊስም ዒፍሪቶችን ወይም የጅን ጭፍራዎችን ልኮ የአዩብን ሀብት በሙሉ በአንድ ሌሊት ደመሰሱበት። ይሁን እንጂ አዩብ የተነጠቀውን ጸጋ በትዕግሥት አልፎ ለቀረለት ጸጋ አላህን ያመስግን ተያያዘው። ኢብሊስም በዚህኛው ፈተና አዩብን ማሸነፍ ስላልቻለ ዳግም የአዩብን ትዕግሥት ለመፈተን ልጆቹ ላይ ሥልጣን እንዲኖረው አላህን ጠየቀ። አላህም የጠንካራ ባሪያውን የጽናት ጥንካሬ ያውቃልና የአዩብን ዓለይህ ሰላም ደረጃ ከፍ ሊያደርግ ለኢብሊስ በአዩብ ልጆች ላይ ሥልጣን ሰጠው፣ ለፈተናም አስመቸው። ኢብሊስም የአዩብን ዓለይህ ሰላም ልጆች በአንድ ጀንበር ፈጅቶ ሁኔታውን ለአዩብ ለማስረዳት በሰው ተመስሎ አዩብ ዘንድ የልጆቹን የተቆራረጠ የሰውነት ክፍሎች ይዞ ከፊቱ ብቅ አለ። አዩብም ደነገጠ። የአብራኩ ክፋዮች የሰውነት አካሎቻቸው ተቆራርጦ እፊቱ ሲመለከት ስሜቱን መቆጣጠር ተስኖት አፈር ከመሬት ዘግኖ በራሱ ላይ በተነ። ይህን ጊዜ ኢብሊስም አዩብን በፈተና እንደ ጣለው ተረድቶ በደስታ ጮቤ ረገጠ። አዩብ ዓለይህ ሰላም ጌታው ከቸረው እልፍ አላፍ ጸጋዎች ውስጥ ጥቂቱ ብቻ ስለተነጠቀበት

ለፈተናም አስመቸው። አላህም ኢብሊስን በአዩብ ዐለይሂ ሰላም አካላት ላይ የሻውን ፈተና እንዲጥልበት አስመቸው። አዩብም በቅጽበት በአደገኛ በሽታ ላይ ወድቆ ሰውነቱ እየቆሳሰለ ስጋው ከአካላቱ መራገፍ ጀመረ። በሰውነቱ ላይም እንደ ሴት ጡት ያለ ነገር ያብጥበትና እብጠቱ ሲፈነዳም ምግልና እዥ ይፈስበትም ጀመር። ሽታውም ይከብድ ነበር። ይህን የተመለከቱ የከተማይቱ ነዋሪዎችም ተላላፊ በሽታ ነው በሚል አዩብን አለይሂ ሰላም ከከተማ በማግለል አንድ ተራራ ላይ ወስደው ጣሉት። ምንም እንኳ አዩብ በበሽታው ተኮማትሮ የከተማይቱ ሕዝብ ተጸይፈው ከመሃከላቸው ቢያገሉትም በፍጹም ፍቅርና እዝነት የተሞላቸው ውድ ባለቤቱ ግን ልክ እናት ለልጇ የምታደርገውን እንክብካቤ አይነት በዚያ ተራራ ላይ ያለ አጋዥ ታደርግለት ነበር ቀን ወደ ከተማ ወርዳ በየቦታው ተቀጥራ በመሥራት ሲመሽ ለአዩብ ምግብ ገዝታለትም ትመጣ ነበር። አዩብ ዐለይህ ሰላም የበሽታ ዘመኑ እጅግ ዘገየበት። ይሁን እንጂ አዩብ በዚህ ሁኔታም ቀንና ማታ ጌታውን ከማጥራራት ጋር ማመስገንን አልተወም። ትዕግሥት አስጨራሽ የሆኑ ሰባት የእንግልት ዓመታት በዚያ ተራራ ላይ ካሳለፈ በኋላ ከዕለታት አንድ ቀን ይህች መከራዋ የበዛባት የአዩብ ሚስት ተንሰቅስቃ ማልቀስ ጀመረች። አዩብም ምን ሆንሽ? አላት። እሷም መከራህ በዛ፣ ያለ እረፍት ሰባት የእንግልት ዓመታትን አሳለፍን። እባክህ አዩብ ጌታህን ለምን ይህን በላ እንዲያነሳልንም ተማፀነው ስትልም ጠየቀችው። አዩብም ከዚህ በፊት በድሎት ስንት ዓመታትን አሳልፈናል? አላት። እሷም ሰባ ዓመታትን አሳልፈናል አለችው። አዩብም ሰባ ዓመታትን በድሎት ሲያንደላቀን ከርሞ አሁን ለሰባት ዓመታት ላሳመመኝ ትዕግስት አናደርግም እንዴ? ወላሂ አላህ አፍያ ካደረገኝ አንድ መቶ ጊዜ እገርፍሻለሁ ፍሻለ አላት። ከእለታት አንድ ቀን የአዩብ ሚስት ከተማ ሥራ ፍለጋ በወጣችበት እጅግ በጣም ጣፋጭ ምግብ ይዛ ተመለሰች። እንዲህ ዐይነት ምግብ ከየት አገኘሽ ሲላት ምንም መልስ ሳትሰጠው አበላችው። ዳግም በሁለተኛ ቀንም ከተማ ወጥታ የትናንቱን አይነት ጣፋጭ ምግብ ይዛ ስትመጣ ከየት ነው ያመጣሹ ብሎ አጥብቆ ሲጠይቃት ያን ጊዜ ፀጉሯን ሸጣ እንዳመጠችለት ነግራው ፀጉሯን ስትገልጥለት አዩብ እጅጉን አዘነ። አላህንም ሊማጸን ወሰነ። በማግስቱ እሷ እንደ ተለመደው የሚቀመስ ፍለጋ ከተማ በወረደችበት አዩብ ዓለይህ ሰላም እጁን ዘርግቶ ሐራም አይተው በማያውቁት ዐይኖቹ እምባያ ዘነበ። ጌታይ ሆይ እኔን መከራ አገኘኝ አንተም ከአዛኞች ሁሉ ይበልጥ አዛኝ ነህ በማለት አላህን ተማጸነ። አላህም የታጋሾችን ጥሪ ምላሽ ይሰጣልና በእግርህ ምድርን ምታ፣ ይህ ቀዝቃዛ መታጠቢያና መጠጥም ነው አለው። አዩብም ምድሪቱን በእግሩ ሲመታ ሁለት ምንጮች ወጡ። አንዱን ጠጥቶ በአንዱ ሲታጠብ አዩብ ዐለይሂ ሰላም ሙሉ በሙሉ ከበሽታው በመጽዳት የድሮ ውበቱና ግርማ ሞገሱ ተመለሰ። አዩብም ዐለይሂ ሰላም በዚህ ሁኔታ ላይ ሳለ በአጠገቡ ከሰማይ የአንበጣ መንጋዎች መጡና ወርቅ ሆነው መዝነብ ጀመሩ። አዩብም እየተሯሯጠ የሚዘንበውን ወርቅ በልብሱ መሰብሰብ ሲጀምር፣ አላህም አንተ አዩብ ከዚህ ከምትሰበስበው ወርቅ አላብቃቃሁህምን ሲል ጠየቀው። አዩብም ብልህ ነበርና ልክነህ ጌታዬ፣ ግና ካንተ በረከት እንዴት እብቃቃለሁ? አንተ አይጎድልብህ፣ እባክህ ተወኝ ልሰብስብ ብሎ መሰብሰቡን ቀጠለ። ከዚያም ሚስት የቀን ሥራ ስትሠራ ውላ ለባሏ ምግብ ሸምታ አዩብ ዓለይህ ሰላም ከሚገኝበት ቦታ ስትደርስ አዩብን አጣችው። እዚያው አዩብን ትታው ከሄደችበት ስፍራ አንድ ሰው ተመልክታም እዚህ ጋር አንድ በሽተኛ ትቼ ሄጄ ነበር አይተኸዋልን? ደግሞ ድሮ ከመታመሙ በፊት ልክ አንተን ይመስል ነበር ስትለው እዛ ጋር የነበረውም ሰው እኔ እኮ አዩብ ነኝ አላት። ተቃቅፈው ተለቃቀሱ። ከጽልመት በኋላ የተገለጠላቸውን የድሎት ብርሃን እየተመለከቱ ብዙ አነቡ። ከዚያም ያኔ ቃል የገባውንም አንድ መቶ ግርፊያ እንዲገርፋት አላህም አዘዘው። ነገር ግን ትንሽ አርጩሜ ይዘህ አንድ ጊዜ ትንሽ መታ አድርጋት እኔም በመቶ እቆጥርልሃለሁ አለው ከዚያም አላሁ ስብሓነሁ ወተዓላ ለአዩብ ዓለይህ ሰላም ድሮ ከነበረው ሀብት እጥፍ ድርብ አድርጎ ካሰው ሙተው የነበሩትንም ልጆቹን ሁሉ ሰበሰበለትና ድሮ ይኖሩ ከነበረው የድሎት ኑሮ በላይ መኖርም ጀመሩ አላህም እንዲህ ይላል። በታሪካቸው ውስጥ ለአእምሮ ባለቤቶች በርግጥ መገሰጫ ነበረ። ይህ ቁርአን የሚቀጣጠፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ ለነገርም ሁሉ ገላጭ ለሚያምኑ ህዝቦችም መሪና ችሮታ ነው። አላህ እውነት ተናገረ።